መጀመሪያ ስፔስ ሳይንስ ነበር ምሰራው፣ እዛ ስድስት ኪሎ እዛ ነው። ስፔስ ሳይንስ ማለት እቺ ወደ አየር ላይ ወጣች የተባለችው ሳተላይት ማርያምን፣ መን ልነግርሽ እኮ ነው። እዛ ካምፓኒ ነበር ምሰራው፣ በሽምትሰራው ሳተላይት እቺ በርች የተባለችው የት እንደጠፋች እዛ ነበር። ምን ነበርክ እዛ ስራ? ሹፌር እና ታዲያ በዚህ ድድብና የምንላነጥቀልሽ ነው፣ ግን በጣም ማለት ነው የዛ መስሪያ ቤት ሰራተኞቹ እስቲል ነው ይወዱኛል። ማርያም በጣም ነው የሚወዱኝ፣ በጣም ነው ማስቃቸው ማዝናናቸው እና እስቲል ነው ነው የሚወዱኝ። እና እዛ በጣም ፍሪ ዋይፋይ ስለነበረ እዛ ነው የጀመርኩት። እና አንድ ጓደኛ አረ ቲክቶክ የሚባል ነገር አለ አለኝ። ከዛ በኋላ ከዛ ቲክቶክ ማይው ይሄ ቀን አይምሽልኝ አቡዬ ቲክቶክ አሳየኝ። ሲያሳየኝ በጉራግኛ ጉራጌዎች ተሰብስበው ግንቦታያ የሚለውን ግንቦታያን ሲያከብሩ እና በጉራግኛ ነው የሚዘፍኑት። ይሄ ዘፈኑ ማለት ነው ና እነዚህ አበሻ ሚሞች የሰሩት እንትን ነው። በጉራግኛ ብቻ በጉራግኛ ነው። በጣም ፈኒ ነው። እና አየሁት ማለት ነው አበሻ ሚሞች ነው የሰሩት። ይሄ ድሬዱ ልጅ የሰራው ቪዲዮ ነው እና እንደዚህ እንደዚህ እያለ በቃ በጉራግኛ የትግረኛውን በጉራግኛ አድርገውት ማለት ነው እና እሱን አየሁት ለመጀመሪያ ጊዜ ማርያምን፣ ከዛ በኋላ ሳየው እቃ መንፈሴ ልነግርሽ አልችልም። ወደ ቲክቶክ ገባ ገባ ከዛ ዋይፋይ የሁለት ሰዓት የአራት ሰዓት እየተከራየ እየገዛው ነበረ እንትን ምለው ማየው ከዛ እንደዛ እያልኩ እያልኩ እያልኩ እያልኩ እያልኩ የመጀመሪያ ቲክታክ እንደሚከፍል አላውቅም ነበረ። ቲክታክ እዚህ ሀገር ላይ እንደሚከፍል የሚያውቁት ሶስት ሰዎች ናቸው። ቲክታክ እኮ አይከፍልም፣ ጊፍት ብቻ ነው እኮ በጊፍት ማለት ነው። እሱንም አይነግሩም ነበረ። አበሻ ልነግርሽ፣ የአበሻን ነገር ልንገርሽ። የአበሻን ነገር የሚያውቁት እዚህ ቲክታክ ኢትዮጵያ ውስጥ ጆ ሆፓ፣ ጆ ጠቅጠቅና ፓገር፣ ሶስቱ ናቸው። እሰይ ቲክታክ እንደሚከፍል የሚያውቁት እሺ። እና እኔ ሆፓን ሆፓን ደውዬ አረት ጊፍት እኮ ይሰጡኛል እኮ ምንድን ነው ማድረገው? ያው ትምህር ሆን ስለሆንኩኝ ለሆንኩ ምንም ይሰጡኝንም አላውቅም። ማዝናናቸዋለሁ ብቻ ይሰጡኛል። የመጀመሪያ ጊፍታሬ ኢማኔል ይባላል። ማኔል ማኔል ይባላል። አሜሪካ ቴክሳስ ነው ያለው። እሱ ነበር የሰጠኝ እና እኛ እኮ ብር ነው የምንሰጣችሁ እስኪ የሚወጣበትን ሜትር ምናምን ሲለኝ፣ ላይቭ ላይ አረባካችሁ ሰፖርት አድርጉኝ። ይህን ነገር እንዴት ነው ማድረገው አልኩ። ሊነግሩኝ አልቻሉ። እነዚህ ሶስቱ ያልኩሽ ማለት ነው እመቤቴን ማለት ነው ምን ዝም ማለት ነው ጠየኩት። ሁለቱን ፓገል ና ጆን አልጠይኳቸው። ሆፓን ግን ጠየኩት፣ ምናምን ነገር ስለው እረ እኔም አላውቅም ምናምን አለኝ። እመቤት አበሻ ሊጠቅምሽ የሚችለውን ነገር አይነግርሽም። ሁሉ እየሱ ገኛ እንድትሆን ነው የሚፈልገው አበሻ። ከዛ በኋላ የሆነ አበሻ የሆነ ነገር ትጠቀሚያለሽ ብሎ ከነገርሽ ያ ነገር አይጠቅምሽም። ይሄን ነው ማውቀ እና ከዛ እኔ ላይቭ ላይ ያው ማይብ ደፈር ነው ላይቭ ላይ ጠቅስ አረጋቸው ኤፊ ኮሎራዶ የሚባል ኮሎራዶ ሀገር የሚኖር ገባና ነገረኝ። እንዲህ እንዲህ ነው እና ደውልልኝ በዋትሳፕ ዋትሳፕ ላይ ደወልኩለት አስረዳኝ። ከዛ በኋላ ገንዘቡን አወጣልኝ። ገንዘቡን ከራሱ ብር ጨምሮ አስራ ሰባት ሺህ ብር ላከልኝ። እኔ በሕይወቴ በሕይወቴ ደሞዜ አምስት ሺህ ብር ናት። እሷን አምስት ሺህ ብር እቤት ክረን እና ምናምን አድርጌ አስራ ሰባት ሺህ ብር የሚባል እኔ እንጃ፣ በዘመድ በዘር ካየ ነው እንጂ አይተነው አናውቅም። ለመጀመሪያ ጊዜ እኔ አስራ ሰባት ሺህ ብር አስራ ሰባት ሺህ ብር አይ ላከልኝ፣ ኤፊ ኮለራ ነው አካውንቴ ላይ አስራ ሰባት ሺህ ብር። ስልኬ ሜሴጅ የሚገቡ ትንሽ ስልክ ላይ ነበር ልጠለው፣ በቃ ተንቀጥቅጭ። እዛ አምስት ሺህ ብሯን አወጣውና ዋይፋይ ገዛው በዛ ነገረኛ ነገር ሶስት ሺህ ብሬን አውጥቼ ደግሞ የሰፈር ልጆችን ሰብሰብ አድርጌ በደንብ ጋር በስኳቸው። ከዛ በኋላ ለእኔ ያላቸው ክብር እዛው ላይ ሲጨምር አየሁት። በቃ እንደዚህ የሆነ ባትሪ ሲሞላ አለባትሪ ሲሞላ ክብራቸው በቃ ወጥቼ ሲያደናቅፈኝ እኔን ማለት ጀምሮ እኔን ከዛ በቃ ሞራሌን አድርጌ ጫካ ገባሁ። ሰውን በጽዋት ስለምረብሸ ዋይፋዩ ስላለኝ ጫካ ውስጥ ጫካ ውስጥ ነበር ምጫወት ማርያምን ስፖርት እየሰራው እንዳረብሽ። ከዛ በኋላ አስቢ ከምሰራበት ጫካ ማለት ነው ሩቅ ነው የሰው ቤት ድምፁ እዛ ድረስ ተሰምቶ ፌዴራል ይዘው መጡ። አውቀት ነው ማርያምን ይህን ሰውዬ እዚህ ቦታ እንዳይደርስ ድምፄ በጣም ነው ምጮ። ደግሞ እንደ ጌም እኮ አይደለም በ30 እና በ40 በሁለት መቶ በሁለት ልብ ቅርጽ እኮ ነው እንደጣ የዛሬ ስድስት ዓመት ፌዴራሎቹ ይዘው ከሄዱ፣ ፌዴራሎቹ ይዘው ይዘው ሄዱ። አረ እኔ በቃ አልመጣም አልኳት፣ አልመጣም ከዛ በሌላ በኩል ታሪክ ነው የምልካት። አረ የሚያውቁት ታሪክ የላቸውም እነሱ፣ እናቴ ሞት የሚያውቁ ታሪክ የላቸውም። ከዛ እኔ ስለሆነ ነው እንጂ አሁን ቢሆን እነሱ እራሱ አብረው ለሚያብርሽ እኮ ነው ከዛ በኋላ ከዛ በኋላ በዛ ጋር ሺፍት አደረኩና ድምፄን ቀነስ አድርጌ መስራት ጀመርኩኝ። ከዛ እርዳታ የጀመርኩበት ሞሜንት ብለነግርሽው በዛ እዛው ላይ እዛው ላይ እዛው አካባቢ ያለ ዘበኛ ነበረ። ከዛ ቅጣት እየተቀጣጣን አንዳፍታ አስገባሁት ላይቭ ላይ ሳስገባው ሁሉም ሰዎች መረዳት አለበት አሉ። ኦኬ ከዛ በፊት እኔ የመልዕክተኛውን ስራዎች ምናምን ያለው ቲክቶክ ላይ የነበረው መልእክተኛው ብቻ ነው እርዳታ የሚሰራው ሌላ አልነበረ። ማስተራብነት፣ አረ የለም ማስተራብነት። አንደኛ መልክተኛው እንዴ መጣው ነው አንደኛ አንደኛ ቲክቶክ ላይ መልክተኛው ነው የመጣው። ኦኬ፣ ከዛ በኋላ ላይቭ ላይ ደግሞ መንሱር ይረዳ ነበረ፣ መንሱር መንሱር ጀማል ላይቭ ላይ ይረዳ ነበረ። ኦኬ፣ ከዛ በኋላ እኔ ሁለተኛ ነኝ። ሁለተኛ እኔ እንዴት ነው የሆንኩት? እንትን ሰውየውን ለሰውየውን አስገባሁትና ቤቲ ዩ ኤስ አሜሪካ ነበረች፣ ረጁ ነበረች አንድ ላይ ረዳ ነው ሰውየው። ከዛ በኋላ በዛው እያለ ሰው እየላከ ምን እያለ እዛው አካባቢ ያሉ ሰዎችን አንድ ሶስት ሰዎች ምናምን ነገር ረዳን። ከዛ የሰፈሩ ሰው ክብሮ አከበረ። በቃ ሚኪዬን ምንም እንዳይደካው ለምን አይጮህም? ረጁ ናት። እንዲሁም ባላደራውን ያመጣችው ባላደራው የሚባል ልጅ አለ። ረጁ ቤት ነው ረጁ ቤት ነው። መጥቶ የወረች እናት ይዞ መጥቶ ረጁ ቤት ነው። በዛው እንትን ያለው ማለት ትዝ ይለኛል። ረጁም ትሰራ ነበረ። ረጁ ረጁ በጣም ትሰራ ነበር፣ እርዳታ እና የጠዋቷ ዴ፣ በጣም እሷና ቤቴሴ በጣም ይሰሩ ነበር። እና እዛ ሰፈር ላይ ተከብሬ ተብለህ ከጫካ ወደ በቃ ይጮህ፣ ይሄ ሰው እየረዳ ወደ ሰባሰባ ምናምን ሺህ ብር ረዳ ነው። ሰውዬውን አገሩ ላክ ነው። በቃ እንዴት እንደሚያምር ቫይቡ። ከዛ በኋላ ሌላም ሰው ረዳን። እዛ እዛ ሰፈር ባጃጅ ገዛ። ዋው! እዛ በቃ ሚክዬ በቃ አቧራ ይንከው ተባለ፣ አቧራ ይንከው። ከዛ በቃ እኔም የመጀመሪያዬን አጠራቅሚ ባጃጅ ገዛው። ባጃጅ የመጀመሪያዬን ገዛው። ከዛ በኋላ እዛው ላይ አንድ ባጃጅ ዋን ላቭ እና ይሄው ስልኬ ላይ አሁን እንዲሁም እንትናት ስክሪን ሴቨር አርግያት ነው የምዞረው። የመጀመሪያ ንብረት ይቺ ናት ባጃጅ አይሻት ኦሮሚያ ሰባ አምስት አምስት አርማ እና እሷን ገዛው። ከዛ በኋላ አንድ ባጃጅ ደግሞ ጨመሩልኝ። ዋን ላቭ እና እዮብ ይባላሉ። አሜሪካ ሀገር እና አውስትራሊያ ነው የሚኖሩት። ገዙል ሁለት ባጃጅ። ከዛ በራሴ አንድ ባጃጅ ሶስት ባጃጅ ነበረኝ። ከዛ በኋላ እኔ ቤት እኔ ጋር እያሾፉብኝ ቲክቶክ ላይ ሚኪ አንድ ጎማ እየጠበቀ ነው አልነዳም ብሎ ባጃጅ ብዙ ፌክ ነው ጨዋታ ነበር። መኪና ማለት አራት ግራ ነው። ሶስት ጎማ አንድ ጎማ እየጠበቀ አልነዳም ብሎ የቆመል ባጃጆቹ ምና ያሉ ያፌዙብኝ ነበረ። እነሱ ሸጥኩና ቪትስ ገዛው ሶስቱም ባጫጭጣ አንድ ከምን እያልን ከምን እያልን ከስር መሰረት ነው እንደዚህ ሁሉ ታግዬ የመጣሁትን በእርዳታ ገንዘብ ነው ምናምን ብለው ሞራሌን ሲነኩት በጣም ነው። በዛ ላይ ደግሞ በጣም ማከብራቸው ሰዎች ያለምንም ነገር እንደዚህ ዋጋ አይከፍሉም። እንደዚህ እንትን እየተቀበሉ ነው፣ ይሄ 30% እየተቀበሉ ነው። እኔ 30% ይሄ እስካሁን ስረድ ስንት እርዳታ ስረድቻል። አንድ ሰው ተቀብሎኛል ብሎ እስኪ ይምጣ፣ ቲክቶክ እስኪ ይምጣ። የሰው መሳቂያ ሆኜ ያመጣሁትን ገንዘብ መተው እንደዛ ሲሉ ይሄ ነው። ምን ትይይ? እርዳታ ሚሰራን ሰው፣ መልካም ሰውን ማስጠፊያ መንገዳቸው። እኔ አሁን ላይቭ ላይ እርዳታ ማቆሜን ሁሌ ነው የሚያንገበግበኝ በጣም ብዙ መርዳት ያለባቸው ሰዎች እያየሁ ደሜ ፍልት ይላል ግን የህዝቡ አረዳድ ልክ አይደለም እኮ በዛ ላይ ደግሞ አጥቃድ ገብተሃል። ምን ያህል መሰለኛል እኔም እያለው እኔ ሞታት አለሁ እንጂ ላይቭ ላይ በጭራሽ አልጀምር። ቪዲዮ ሰራለሁ፣ ያንን ቪዲዮ ሪፖርት ቪዲዮ ቀላል እርዳታ አይደለም። እንዲ አንተ እንደገና ማለት ነው አንተ ቪዲዮ ስትሰራላቸው በነፃ ነው የምትሰራላቸው፣ አምስት አንተ አታስከፍላቸውም እነሱን ለመርዳት ማለት ያ፣ በጣም በቃ ስለዚህ አንተ እንደዚህ ነው። የቲክቶክ ነገር ከጁሊ ከፈረንጆቹ ጋር ስንት አመት ተጫወትን። የሚገርም መኪና ስጦኝ። እዛሽ ቪትስ ውስጥ እየጮኩ በቃ እንደ የገረመኝ መስሪያ ቤቱን ለቀቅ። የዛን ጊዜ ልክ ቲክቶክ ለመጀመሪያ ጊዜ መስሪያ ቤት እንዳደርሱብኝ አልደርስባችሁም ብዬሽ፣ ግን በጣም ነው። አልፈራክም ብሩን የፈራሁት እኔ ስራውን አልፈራሁትም፣ ብሩን ፈራሁት እንጂ እንደዚህ አይነት ብር አካውንቴ ገብቶ ማየት 17ሺ ሲያልቅብኝ ምን ሆን አለው ባይሳካስ ብዬ። ለምሳሌ የሆነ ነገር ሲጀምር የሰው ልጅ አዲስ ነገር ሲጀምር ፍርሃት አለ አይደል? ይሳካ ይሆን ለእኔ የተፈጠረ ነው ቲክታክ። እኔ ጊፍትድ ነኝ በቃ ስልሽ፣ ንጹህ ሆኜ ነው የምጫወተው ቲክታክ ላይ ሰው ይዝናናል በቃ እና እግዚአብሔር ደግሞ የሆነ ነገር ላይ ሲያል ሊያሳልፍልሽ ሲፈልግ በቂ የሆነ ነገር ይሰጥሻል። እኔ እንደዛ ነው እና

በርበሬ መጠጣት፣ ቃሪያ መብላት እንደ ጉድ ፈላ። በሰላም ሀገር ይኸው ሁሉ ሳር ደግሞ የምትግጡት ከእዛ ትውጡታላችሁ? እንደ ሳሩን? አዎ፣ ሳሩን ግጠን። ታዲያ እንዴት እንተፈዋለን? እንውጠዋለን። ውሸታም ውሸታም አይ ሳሩን ግጠን እንተፈዋል ግን ብቻ ጽዮን ትዝ ይለኛል የቦሌ አራብሳን ሳር ትግጥ ነበረ እኔ ሙሉ የጀሞን ሳር የጨረስኩት እኔ ግን ግጭ ግጭ ግን በማየ ግጠት ትተፈዋለ ለቅጣት ብቻ ግጠ ለቅጣት በቃ ለቅጣት ከዛ ትተፈዋለ ማንነውግን በዚህ ቅጣቶች ያመጣቸው ግን ምን አይነት ጨካኝና ክፉ ሰው ነው ግን ይህን ቅጣት የፈጠረው አንድ ጊዜ ስክሪን ሪከርድ ያየሁት ያንተን፣ ሚኪ ሱፍ ለብሰ ታምራለክ። ከሆነ ቦታ መተነው መሰለኝ ጭቃ ተቀባክ ከነ ሱፍክ። ያው ያዝናናል ተብሎ ቻሌንጅ እንግዲህ፣ ጭቃ ሱፍክ፣ ጭቃ በጭቃ ሆነ እና እንዴ በጣም እኮ በጣም አረ እንዴ ሪል ነገር ያዝናናል። ኦፍ ኮርስ የእውነት የሆነ ነገር ገባካ፣ የእውነት ራስህን እውነት ቅጣቶችህ ስትቀጣ። ግን በጣም የሚያስፈራው ይሄ በርበሬ የሚጠጣው ቃሪያ የሚበላው ጭቃ፣ ኢትዮኪ ተጣጥበክ ይለቃል። ገባክ እሱ እሱ ነበረ ከባድ። ስለዚህ ለመጀመሪያ ጊዜ ዋይፋይ ይዞ ጫካ የሸፈተው አንተ ነህ። ዋይፋይ ይዤ ገባሁ ጫካ። በቃ ከዛ በኋላ በጨዋት ፌዴራል አስመጡብኝ እዛ ሰፈር። መጨረሻ ላይ ግን ዛ አሰሩት ወይስ ተው ብቻ ብለው ለቀቁ ነው? ፌዴራሎቹ መታወቂያ አምጣሉኝ፣ መታወቂያ ከቤት አሳየኋቸው፣ ሰጠዋቸው። ቤት ድረስ ሄደን ማለት ነው መታወቂያ። ምክንያቱም እንትን ሲሉ ይሄ ሰው ይ ጸጉረ ልውጥ ነው፣ ምንድን የፈለገው እባካችሁ ተብሎ እኮኑ በሰፈር በቃ ብጥብጥ አድርጊያቸው የሚሄደው ደግሞ እኔ አስራ ሁለት ሰዓት ከመሆኑ በፊት አስራ አንድ ተኩል በሌሊት በሌሊት፣ ምክንያቱም የዛ ጊዜ አሜሪካኖቹ የሚተኙት በዛ ሰዓት ነው። በቃ አሪፍ ታይም ያት በሌሊት አስራ አንድ ሰዓት በቃ እነሱ ምርጥ እንቅልፍ የሚሉትን ታይም ሊተኙ አልቻሉ። ገባሽ? ሊተኙ እንቅልፍ፣ ነሳዋቸው ያ ነው። ከዛ ሺ ፖሊሶቹ መታወቂያ ስታሳያቸው ለምን ትጮሃለህ ካሉ አሉ። በቃ አትጩ እባክህ ምናምን አሉ። ከዛ በኋላ ሲረዳ ግን አዩት በቪዲዮ በጣም በእርዳታ ከዛ ነው በጣም ብዙ ሰዎች ገንዘብ እየላኩ ምናምን ሲለው ይሄ ለካ ይሄ እውቅና እንደ መልእክተኛው ማድረግ ይቻላል ብዬ እንደ መልክተኛው ተፍ ተፍ ማለት ጀመርን ማለት ነው። ከዛ በኋላ እነ ባላደራው መጡ። ማስተራብነት ፌስቡክ ላይ ነበረ፣ እርዳታ ይሰራ ነበረ፣ ሞተር ሳይክል እንትን እያለ ከዛ ቲክታክ ላይ ፎከስ፣ ቲክታክ ላይ አልነበረም በጣም ፎከስ አላረገም ነበረ። ቲክታክ ላይ ደግሞ ማስተራብነት መጥቶ እንደዚህ ትልቅ ሆነ። ወደፊትም ትልቅ ይሁን፣ ጥሩ ስራ ነው። ፌስቡክም ላይ ከኛ ቀድሞ ግን ፌስቡክም ላይ ይሰራ ነበር እሱ። ከዛ ቲክቶክ ላይ ዘግየት ብሎ ነው የመጣው። ግን እሱ ቲክቶክ ላይ ሌት ሆነ፣ በቃ አሪፍ ሆነ ማለት ነው። ምርጥ ጊዜ ጎልደን ታይም። በጣም ደስ ይላል። አንተ ጀግና ነህ በእውነት። ያንተ ታሪክ በጣም ብዙ ወጣቶችን ያበረታ፣ ያስተምራል፣ ያ በእውነት ያበረታል። ብር ሲያገኙ ሴት ጋር የሚሮጡ ሰዎች በቃ ማቆም አለባቸው። መብዛት አለበት ብሩ ሲበዛ ጥሩ ነው። ብሩ በዛ ሲል በቃ አሪፍ ነው። ዝም ብሎ ወደ ማለት ሱሰኛ፣ ጠጪ፣ አጫሽ ዝም ብሎ ገንዘባቸውን ባልሆነ ነገር የሚያጠፉ ወንዶች ከአንተ ይማራሉ። አዎ አታጥፉ፣ ብር አታጥፉ። በታዲያ ከኔ መማር ያለባቸው እኔ ሰው የሆንኩት መጠጥ ሳቆም ነው። የሆነ ፖሊስ ነበረ ዘሪሁን ይባላል። አንተ ወይ ወንድም ሰው ገለት ትመጣ ነበር ይለኛል ጣቢያ። ይህ እንግዲህ ከባድ ሟርት ነው እሱ ባለኝ በሳምንቱ ጩቤዤ ሰው ካልገደልኩ ብዬ እመቤቴ ነ አይ፣ ሟርት ከባድ ነው። ጩቤዬ ሰው ካልገደልኩኝ ወንድሜን ተናግረውብኝ የሆኑ ሰዎች ጩቤዬ ካልገደልኩኝ ብዬ በቃ በግርግር እንደዚህ በጣም በቃ ሰክሬ ማለት እና ሰው የሰው ልጅ ይኸውልሽ እግዚአብሔር ያይሻል። እግዚአብሔር ኃላፊነት ሲሰጥሽ አንቺ ራሷን በሰውኛ ለአንድ ሰው ኃላፊነት ስትሰጪ ያን ሰው ትገመግሚያለሽ። ያ ሰው ያ ሰው ኃላፊነቱን ይቀበላል። አሁን ይኸውልሽ እግዚአብሔር ለአንቺ ገንዘብ ሲሰጥሽ ገንዘብ ሲሰጥሽ ይሄንን ገንዘብ ይሄ ልጅ ይችለዋል ወይስ ይጠፋበታል ብሎ ያስባል። ትክክል። ከሰጠው ያጠፋዋል፣ ይዞት ይጠፋል፣ ገደል ይገባል። ስለዚህ መጠጥ ለሚጠጣ ሰው ፈጣሪ ገንዘብ አይሰጥ። ምክንያቱም ልጠፊበት ትችያለሽ። መጠጥ ካልጠጣሽ ኃላፊነት የመቀበል እንትኑ ሲኖርሽ፣ ስፔሻሊ ወጣቶች መጠጥ የማይጠጡ ከሆነ እግዚአብሔር ይባርካቸዋል ብዬ ነው በገንዘብ ማስበው እመቤቴ ጭንቃ የማላቸው ትባርካቸዋለች። እመቤቴን ነው የምልሽ እኔ። እመቤቴ ቤተ ክርስቲያኑ ጅ ማለቅ ሰው በጣም ብዙ ሰዓት ማለቅ ሰው በቃ ኧረ በቃ እያልኩኝ ማለት ነው። እና ኃላፊነት እግዚአብሔር ከላያይና ሁሉ እና የማይሳሳት አምላክ ለዚህ ሰው ኃላፊነት ብሰጠው ይበጠዋል ወይ ወይስ ይጠፋል? ምክንያቱም የሰው ልጅ ሁሉ መብት ስለተሰጠጠው እንደፈለግሽ መሆን ትችያለሽ። ግን በኃላፊነት እግዚአብሔርን በመፍራት እግዚአብሔርን በማወቅ እግዚአብሔርን በመከተል እንዲሆን እግዚአብሔር ትንሽ ሰጥሻል ከዛ ትንሽ ሰጥሻል ከዛ ትንሽ ሰጥሻል እያለ እያለ ነው እንደዚህ በቃ እስከ መጨረሻው የሚሰጥሽ እንጂ በአንድ ድብልቅ አድርጎ እንድትጠፊበት አይፈልግም። እግዚአብሔርም አንቺ ጠፋሽ ማለት አንድ በጉሄድ እና በጣም መጥፎ ነው እና ወጣቱ መርዳት ያለበት እንዲህ ካልባላይ ሱስ ከተመለሱ በእርግጠኝነት እግዚአብሔር የሚፈልጉትን ነገር ያደርግላቸዋል። እመቤት የጭንቃ አማላጇ የፈለጋችሁትን ነገር ታደርግላችኋል። እውነቴ አንድ ጥያቄ ከተመልካቾች እየመጣ ነው። ሚኪና ሀቡ እንዴት ተዋወቃችሁ? እኔ እረስቸዋለሁ። ሚኪ ካስታወሰ ይናገር። እኔ እና አቡዬ የተዋወቅንበት የመጀመሪያው አጋጣሚ ሀቡ የሆነ እኔ ቴሲ ምናምን ሆነን የአረብ ሀገር ጉዳዮች እየሰራን ሀቢባ ሀቢባ ሀቢባ ሀቢባ ይላል ሰው በዛም አነች ሀቢባ ሙሉ ሀቢባን አስገባት። እሷፌ መስናት በአንድ ቪው ይጨምራል ነው ቴሲ ነበረ። እስኪ ቴሲ ተስፋዬ አንድ ጌም ተጫወቱ እያለች ነው፣ ሰፖርት ልታደርገኝ ነው። ኦኬ። ከዛ በኋላ ከዛ በኋላ በጣም ፌመሰች ተብሎ እስኪ ጉዷን እኔው ብለን ስናስገባት እኛ አንድ ሺህ ሰው ነበረ እያየን የነበረው እሷ አስገባ በአንድ ሁለት ሺህ ሰው ገባ። እንደ ደነገጥን ሁላችንም ብለክ ስማ ወጣክልኝ። ጥዝ ብላ ሰውን ይዛው መጣች። ሴት ሎ ከዛ እንደዛ እንደዛ ገብታ ቁጫ ነች ከዛ በትልቁ አረግናት እና አውሪ ምናምን ምንድን ነው እስኪ ጊፍተር ጥሪ ምናምን አላት። አይ ቲንክ አረብ ሀገር አንድ የሚረዳ ሰው ነው መሰለ። ከዛ በኋላ ብቻ ምርጥ ነገር ሆነ። ቴሲ ራሱ ተገርሞ ነበር። ቴሲ ጀርመን ያለው አብረን እርዳታ አብረን እርዳታ እየሰራን ነበር። ከዛ በኋላ ሁሉም ሰው ደነገጠ። ሀቢባ ብቻ የሆነ እንደ ንብ ናት። አንዴ ምጥት ብላ በቃ ብዙ ሰው ነው ይዛ የምትመጣው እና በዛ አጋጣሚ እኔም ፎሎ አደረኳት ከዛ የሆነ ታኮ ጫማ አላት። ታኮ ጫማ አድርጋ ነው ኪኪኗል የምትሰራው። ጢው ጢው ተናች ጥቁር ልብስ፣ ጥቁር ሱሪ ለብሳ ወደዛ በቃ ሰውን የምታየው ታሪክ የለም። አንድ ሺህ አምስት መቶ ሰው ተጎልቶ ተጓጣለች። በዚህ ትላለች፣ በዛ ትላለች። ከዛ እያልን እያልን እርዳታ ስንሰራ ምን ስንል ምን ስንል ተግባባን ከዛ ጌም ደግሞ እንጫወት። ለምን ከንትና ጋር ጌም ነበራት ከድሪስ ጋራ መሰለኝ። ወደ ጌሙ የመጣንበት ደግሞ ከድሪስ ጋር አለማምደኝ ብላት ገብቼ በዛው የእኛን ወደዳችሁት ወደድ ነው። እኛም በዚ ቀጠልን። እኔ ያለ እሱ አልጫወትም፣ እሷ ያለ አትጫወትም። እንዲህ ሆነን ቀረን አራት ሰው አንዳንድ አበባ ሳይጀምራት፣ እቺ ማሪ አራት ሰው አንዳንድ አበባ። ልንገርምኪ አንተ ያወጣክልኝን ስም ንብ፣ በቅርቡ ታይዋለክ። ንብ በቃ ጥዝ ብላ ስታርፍ፣ በቃ ብዙ ሰው ነው የሚያርፈው አንድ ላይ። እኛ ላይ ብዙ ነው ታኮ ጫማና ጥቁር ሱሪ የሚያስታውሳል። ለነገሩ አሁንም ጥቁር ነው የምትለብሰው። ጥቁር በጣም ነው የምትወጂ። ጥቁር ሱሪ በጣም ጥቁር ታይት በጣም ነው የምወደው ይገርማል ከድረም ጀምሮ ምሻት ላይ ያለች እኔና ትች ያለች ቀጥቅጭ ልኝ አቤት አቤት ብቻ በጣም ደስ ሲል ነበረ። እና ወጣቶች ባካችሁ፣ እግዚአብሔር እንዲባርካችሁ ፈጣሪ እንዲረዳችሁ ከፈለጋችሁ፣ ካልባሌሱ ስርቃችሁ፣ ከማይሆን ነገር ትታችሁ፣ እግዚአብሔርን ቤተክርስቲያን እየሄዳችሁ እየለመናችሁ እግዚአብሔር እንዲባርካችሁ። ችግር አታውሩ፣ ችግር ቢያውሩ ታያልቅ ንግስቷ ነበር። እናዬ ነው። እኔ ዛሬ እንትናችን አስተማሪ ነው ብለን እናስባለን። እናስባለን እንትን እያሰራው ነው። ሎጎ ሎጎ ሚኪ ባወጣልኝ ስም ንብ ንብ በቃ ንብ እያሰራው ነው በጣም ፈጣሪ ምን ነው? የሆነ ነገር ልንገርክ ግን አንተ አንተ ጥሩ ሰው ስለሆንክ ልንገርክ አሩሶ ልንገርክ ለካላይ ዳይኖ ነው በውስጥ ተናግረሃል ያለችው።

ያረጉት ፈላ ዘንድሮ እነዚህ ሰዎች። እሺ የሰራልኝን ሰው ደግሞ ላኩልክ። ይህ ነው ማንበብ ከቻልክ በውስጥ ከንብ አንዳንዱ አሪፍ ነው። ስፔሻል ዋን እኮ በእናትሽ እጠቀመዋለሁ እሱን። ከለሩ የሚያምራል ሎጎ የሚያምራል ሎጎ በዛ ላይ እንትኑ ራሱ ይሄ

አንበሳ አንበሳ ተሰጥቻለች ብዬ ነበር ያሰብኩት። ያንተ በሁለት መቶ ስኮር ታወራለህ እንዴት? አይ እኔማ ኦልሬዲ ለአንቺ ብዬ ነው ስታርት አደረኩት እንጂ ለሁለት ጋላክሲ ነው ይተኮስልኝ አለችው። አይ አይ ስኮር ሁለት መቶ ሁለት መቶ አንቺ ልቡን ልቅ የሆንሽ ሰው ማለት ነው።

አየካ አዘናግተው ነው ቤተሰቦች ነው። አዘናግተው ነው ቤተሰቦች። አየክልኛ አይጎርሩም፣ እንዳንተ አያናፉም፣ አይጎርሩም። ተመልከተው።

ወሬ ጉራ ብቻ። ይኸው እኛ ያሳየንክ በተግባር አንተ በጉራርከው ግን ያሳየንክ አቅማችንን እኛ ነን ተመልከት፣ ተመልከት ልዩነት